ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከደቡብ ኦሞ ዞን ነዋሪዎች ጋር በጂንካ ከተማ ውይይት አካሂደዋል። በውይይቱ ትኩረት ከተደረገባቸው ነጥቦች መካከልም የዞኑ የልማትና የመልካም አስተዳደር ጉዳዮች ተቀዳሚ ናቸው። ከነዋሪዎቹ ለተነሱ ጥያቄዎችም ጠቅላይ ሚኒስትር ኃይለማርያምና የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ርዕሰ መስተዳደር አቶ ደሴ ዳልኬ ምላሽና ማብራሪያ ሰጥተውባቸዋል። ርእሶ ጋኬ ኦንኛ ልማት አካፋ በአካባቢያችን የልማት ስራዎች እየተሰሩ ነው፣ እኛም ውጤቱን ማየት ጀምረናል። ግን ከኬንያ ጋር ባለን የድንበር የጸጥታ ችግር ምክንያት ተረጋግተን መስራት አልቻልንም። መንግስት በዚህ ላይ ምን መፍትሄ አለው? አርብቶ አደሩ እኔ መስራት ፈልጋለሁ። እባካችሁ ይሄ የጸጥታ ጉዳይ ሰልችቶኛልና እናንተ ኃላፊነት ውሰጡ፣ እኔ ልማት ልስራ፣ እኔ ይሄን አስፈጽማለሁ እንደዚህ አይነት እስከሚሰለቸው ድረስ መሄድ የለብንም፣ አምናለሁ። ስለዚህ የፌዴራል ፖሊስን እንደዚሁ ደግሞ የመከላከያ የጀመሩት ስራ አለ። ያንን የጀመሩት ስራ አጠናክረን እንሄዳለን። የክልሉ ልዩ ኃይልም የራሱን ድርሻ መጫወት አለበት። ወኔነ በጣም ዳሰጋድንዳ ወኔ የመንግስት እኛ በዚህ መንግስት ብዙ ተጠቅመናል። በዚህም ደስ ይለናል። ግን አሁንም ችግር አለ። ለምሳሌ ጤና ጣቢያዎች ቢገነቡም መድኃኒት ግን የላቸውም። የግል ክሊኒክ ሂዱ ነው የምንባለው። መሰረታዊ መድኃኒቶች የሚባሉ የፌዴራል መንግስት ለሁሉም ጤና ጣቢያዎች እንዲደርስ አድርጎ ገዝቷል። ጤና ጣቢያ ላይ ያለ ሰው የግል ክሊኒክ ሂደ ግዛ ያለ ዕለት ሌብነት አለ። ምክንያቱም እሱ እዛ የራሱን መረብ ዘርግቶ ነው የተቀመጠው ስለዚህ የመጣውን ሰው በሙሉ ሂድ ወደዛ ክሊኒክ ይላል። ደላላ ሆነዋል ማለት ነው። እዚህ ጤና ጣቢያ ላይ ቁጭ ብሎ ደላላ ለግል ክሊኒክ ደላላ ሆነዋል ማለት ነው። ይሄንን እኛ ብቻችን አይደለም የምንዋጋው ከእናንተ ጋር አንድ ላይ ሆነን ነው። ኢህአዴግ መንግስትን እኮ ደረጃን እሞንከኒ ወዲ አፕኖ ስጽፈት አይሰከ ትምህርት ሆነ ውኸይሰ ታናኔሰተመርሴ በኢህአዴግ መንግስት የእኛ የሴቶች መብት ተከብሮልናል። ትምህርትም አግኘችለናል ግን ይህ መብት በኛ አካባቢ አሁን ወደ ኋላ እየተመለሰ ነው። የሴቶች መብት ጉዳይ ወደ ኋላ እየተመለሰ ነው የተባለው አሳስቦኛል። ምን ማለት ነው? ምስጢር አለ ማለት ነው። እዚህ ጋር ወይ የሆነ የሚደበድብ ሰው አለ ማለት ነው፣ ወይ ጠለፋ አለ ማለት ነው፣ ወይ አስገድዶ መድፈር አለ ማለት ነው፣ ወይ የሴቶች ጥቃት አለ ማለት ነው። መናገር አልፈለጉም እ አንድ ወደኋላ የተመለሰ ነገር አለ ማለት ነው። እዚህ ጋር ይሄ አይፈቀድም። ይሄ ሊፈቀድ አይገባም። እዚህ ያሉ ካድሬዎች በሙሉ እዚህ ያሉ አመራሮች በሙሉ እዚህ ያሉ አባቶች በሙሉ በሴቶች ላይ ምንም አይነት ጥቃት እንዳይፈጸም መከላከል አለባቸው። ሽክሮ ታይደ ይሽኮኖ ተናና አላ ይሽኮኖ ከቴር ይካል ገቢና አንበት ከኖና ፋይዞን ልማት ማከናወን የሚቻለው ውሃ ሲኖር ነው። ነገር ግን ይሄ የአየር ንብረት ለውጥ በሚባለው ምክንያት በአካባቢያችን ውሃ የለም። ከብቶቻችንም ችግር ላይ ናቸው። ውሃ አቅርቦት የተነሱትን እንፈትሻል። የት የት አካባቢ በእርግጥ ከበፊቱ በተሻለ መልኩ የውሃ አቅርቦት አለ። እንደየአካባቢ ሁኔታ የመጠን ማነስ ያለባቸው አካባቢዎች ላይ የማሌ ላይም የተወሰኑ ቦታዎች ላይ እናውቃለን። እዚህም አሁን የተነሱት ደቡብ አሪ አካባቢ በዚህ ደረጃ የሚታይ ችግር ካለ ከዞኑ ጋር ሆነን እንፈትሻለን። በራሳችን ደረጃ ልንሄድ የምንችልበት ነው የሚለው ነገር ለማስቀመጥ ፈልጌ ነው። ነዋሪዎቹ ያነሷቸውን የተለያዩ ጥያቄዎች የፌዴራልም ሆነ የክልል መንግስታት በቀጣይ በትኩረት እንደሚሰሩባቸው በመድረኩ ተገልጿል። በውይይቱ በተነሱ አብዛኛዎቹ ነጥቦች ላይም የጋራ መግባባት ተደርሷል።